ሰለሞን መኩሪያ እባላለሁ። በገቢዎች ሚኒስቴር የምዕራብ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት የአላሳወቁ ታክስ ከፋዮች ቡድን አስተባባሪ ነኝ። ለዛሬ ይዤላቸው የምቀርበው ስለ እርጅና ቅናሽ ይሆናል። ስለ እርጅና ቅናሽ እንግዲህ ስናነሳ የእርጅና ቅናሽ ወጪ ከወጪ ከእርጅና ቅናሽ የሂሳብ መዝገብ የሚይዝ ግብር ከፋይ የሚይዝ ግብር ከፋይ በግብር ዓመቱ ግብር ለመክፈል ወይም የሚከፍለውን ግብር ለመወሰን ያስችለው ዘንድ የሂሳብ መዝገብ ይይዛል። በዚህ የሂሳብ መዝገብ ላይ ገቢውን በዓመቱ በግብር ዓመቱ ውስጥ ጠቅላላ የሰበሰበውን ገቢ በግብር ዓመቱ ካወጣው ወጪ ጋራ ከማቺንግ ፕሪንሲፕል አኳያ በግብር ዓመቱ ይቀንሳል። ከዚህም አኳያ በመመሪያ ቁጥር 5211 መሰረት ተቀናሽ የሚደረጉ የተለያዩ ወጪዎች አሉ። ከነዚህ ወጪዎች አንዱ የእርጅና ቅናሽ ወጪ ማለት ምን ማለት ነው? የእርጅና ቅናሽ ወጪ ማለት ግብር ከፋዩ በግብር ዓመቱ ካገኘው ጠቅላላ ገቢ ላይ በግብር ዓመቱ ያወጣውን ወጪ ሲቀንስ፣ ከነዚህ ወጪዎች አንዱ የእርጅና ቅናሽ ወጪ ይሆናል። ይሄ የእርጅና ቅናሽ ወጪ ምን ማለት ነው ስንል ማንኛውም የንግድ ተቋም ወይም የንግድ ስራ ድርጅት ድርጅት የንግድ ሥራውን ለማከናወን የነንከረንታሴት ወይም ደግሞ በግብር ዓመቱ ለቀጣይ ዓመታት የሚጠቀምባቸው ወይም ከአንድ ዓመት በላይ ሊያገለግሉት የሚችሉ የንግድ ስራ ሀብቶችን ይኖሩታል። እነዚህ የንግድ ሥራ ሀብቶች በንግድ ድርጅቱ የተመዘገቡ እንዲሁም ደግሞ ከአንድ ዓመት በላይ ሊያገለግሉ የሚችሉ እንዲሁም ለንግድ ተቋሙ ለንግድ ተቋሙ ገቢ ሊያመነጩ የሚችሉ መሆን መቻል አለባቸው። እነዚህ የንግድ ስራ ሀብቶች የተገዙበትን ዋጋ እንግዲህ በቀጥታ በግብር ዓመቱ በወጪነት አንይዝም። በወጪነት ስለማንይዝ በቀጥታ የተገዛው የተገዛበት ዋጋ ከፍተኛም ስለሆነ በውጭነት የማንይዝበት ምክንያት እየከፋፈልን እየከፋፈልን በእርጅና ቅናሽ ዘዴ በዩዝፉል ላይፉ ወይም በመጠቀሚያ ጊዜው በየዓመቱ እየቀናነሰን እንደ ወጪ እንይዛለን እንጂ እንደ ሌሎች ወጪዎች ዳይሬክት በቀጥታ በተገዛበት የግብር ዘመን ወይም በተጠቀምንበት የግብር ዘመን በቀጥታ እንደ ወጪ አንይዝም። ስለዚህ የእርጅና ቅናሽ ስንል ምን ማለት ነው? ላል ነው ቀጥተኛ ትርጉም በእንግሊዘኛው ስንመለከት አሎኬሽን ኦፍ ኮስት ኦቨርታይም ዲዩቱ ኦብሶለንስ ዊር ቲር ሊሆን ይችላል ወይም ጊዜው በማለፉ ምክንያት ወይም በመጠቀማችን ምክንያት የገዛንበትን ዋጋ የንግድ ስራ ሀብቱ የተገዛበትን ዋጋ ምን ልናደርግ እንችላለን? በዋጋው በቀነሰው መጠን ልክ እየቀነስን እየቀነስን የእርጅና ቅናሹን እንደ ውጪ ልንይዝ እንችላለን ማለት ነው። ስለዚህ የእርጅና ቅናሽ የሚቀነስባቸው የእርጅና የንግድ ስራ ሀብቶች ግዙፋዊ ዋጋቸው የሚቀንስ ግዙፋዊ ሀልወት ያላቸው ወይም ፊዚካል ኤግዚስታንስ ያላቸው ወይም ግዙፋዊ ሀልወት የሌላቸው የንግድ ስራ ሀብቶችን በቀጥታ ለእርጅና ቅናሽ ስንቀንስ በዋጋቸው በቀነሰው መጠን ልክ በየዓመቱ እንደ እያያዘን ስንሄድ የእርጅና ቅናሽ ማለት ይሆናል ማለት ነው። ስለዚህ የእርጅና ቅናሽን ወጪ ለመቀነስ በታክስ ሕጉ የተፈቀደው በገቢ ግብር አዋጅ 979/2008 የተፈቀዱ የእርጅና ቅናሽ ዘዴዎች አሉ። የመጀመሪያው ቀጥተኛ የእርጅና ቅናሽ ዘዴ ይሆናል። ሁለተኛው በታክስ ሕጉ የተፈቀደው ዋጋው እየቀነሰ የሚሄድ የእርጅና ቅናሽ ዘዴ ይሆናል። ይህም በእንግሊዝኛው ስናስቀምጣቸው በአካውንቲንግ እንግዲህ ምን ብለናል? አራትና ከአምስት በላይ በአካውንቲንግ ፕሪንስፕል የእርጅና ቅናሽ ዘዴዎች አሉ። እነዚህም እንግለጻቸው ብንል ስትሬት ላይን ሜተድ፣ ደብል ዲክላይ ሜተድ፣ ዩኒቲ ኦፍ ፕሮዳክሽን ሜተድ እንዲሁም ሰም ኦፍ ዲጂት ይርስ ሜተድስ፣ ሌሎችም ሊኖሩ ይችላሉ። ከእነዚህ ውስጥ ግን በእኛ የታክስ ሕግ የተፈቀደው ሁለቱ ብቻ ይሆናሉ። እነዚህ ሁለቱም አሁን ቀደም እንደጠቀስኳቸው በገቢ ግብር አዋጅ 979/2008 መሰረት ስትሬት ላይን ሜተድ እና ደብል ዲክላይን ወይም ዲሚኒሽድ ዋጋው እየቀነሰ የሚሄድ ነው ማለት ነው። ከዚህም አኳያ እነዚህን የእርጅና ቅናሽ ቀመሮች ወይም ዘዴዎች ተጠቅመን የንግድ ሀብቶችን የእርጅና ቅናሽ ወጪ እንደ ወጪ ለመያዝ በገቢ ግብር አዋጁ እንዲሁም በደንቡ የተቀመጡትን የእርጅና ቅናሽ ምጣኔዎች መለየት ወይም ማወቅ ያስፈልጋል። ተቀመጡት በታክስ ህጉ መሰረት ስለሆነ በገቢ ግብር አዋጅ ደንብ ቁጥር 410 2009 እና እንዲሁም ማሻሻያ አዋጁ 10 ላይ የደንቡ ላይ 410 ላይ በግልጽ ተቀምጦ ተዘርዝሮ የተቀመጣለ ስትሬት ላይ ሜተድ ወይም ቀጥተኛ የእርጅና ቅናሽ ዘዴ ምንላቸው ምንላቸው በቀጥታ በቀጥታ ምንድን ነው የምናደርገው ቀጥተኛ የእርጅና ቅናሽ ዘዴ ወይም ስትሬት ላይን ሜተድ የምንለው በቀጥታ በግብር ዓመቱ የገዛውን የንግድ ሥራ ሀብት የእርጅና ቅናሽ ወጪ የምንይዘው በግብር ዓመቱ መጨረሻ ላይ በቀጥታ በተመሳሳይ አማውንት እየቀነስን እየቀነስን እየቀነስን በተመሳሳይ አማውንት ስንሄድ ቀጥተኛ የእርጅና ቅናሽ ዘዴ ይባላል ማለት ነው። ወደ ዲሚኒሽድ ወይም ደግሞ ዋጋው እየቀነሰ የሚሄድ የእርጅና ቅናሽ ዘዴ ትርጉም ስንሄድ ደግሞ በቀጥታ ለዚህ ትርጉም የምንሰጠው ደብል ዲክላይን ከስሙ ስንነሳ ደብል ዲክላይን ወይም ዲሚኒሽድ ዋጋው እየቀነሰ ቢልም ግዴታ ደብል ዲክላይን በአመቱ ውስጥ ደብል ደብል ሁለት ጊዜ እየቀነሰ ከስትሬት ላይን ሜተድ የሚለየውም ዩዝፉል ላይፉ ከእርጅና ቅናሽ ከስትሬት ላይን ሜተዱ ወይም ደግሞ ከቀጥተኛ እርጅና ቅናሽ የሚለየው ምን በመሆኑ ነው? ደብል በመሆኑ ወይም ዩዝፉል ላይፉ ከዚህኛው ያነሰ፣ ከቀጥተኛ እርጅና ቅናሽ ዘዴ ባነሰ ጊዜ ውስጥ የእርጅና ቅናሽ ወጪውን የሚቀነስበት ሂደት ደብል ዲክላይን ወይም ዋጋው እየቀነሰ የሚሄድ የእርጅና ቅናሽ ዘዴ ይሆናል። ለእነዚህም ዘዴዎች ምጣኔዎች ተቀምጦላቸዋል። ምጣኔዎች ይህም የተቀመጠው በታክስ ህጉ ማለት አራት አስር ሁለት ሺ ዘጠኝና እንዲሁም ማሻሻያ አዋጁ አራት አስር ላይ ነው። ከዚህም አኳያ እንግዲህ ኮምፒውተር ሶፍትዌር ለቀጥተኛ የእርጅና ቅናሽ ሀያ በመቶ ተብሎ በታክስ ህጉ ተቀምጧል። ለግሪን ሀውስ አብዛኛው ጊዜ ግሪን ሃውስ ስንል አብዛኛው ሰዎች ግራ የሚገባቸው አሉ። ግሪን ሃውስ ማለት ለተክሎች ለተክሎች ወይም ንፋስ ዝናብ ነፍሳት የማይነኳቸው ተክሎች የሚራቡበት የመስታወት ቤት ማለት ነው። ለዚህ የተቀመጠ የእርጅና ቅናሽ ደግሞ አስር በመቶ ይሆናል። ከዛም በመቀጠል እንደዚሁ ዋጋው ዋጋቸው ሌሎች ሌሎች ዋጋቸው የሚቀንስ ዋጋቸው የሚቀንስ የንግድ ስራ ሀብቶች ማለትም እነዚህ ዋጋቸው የሚቀንስ ግን የማይንቀሳቀሱ የሚንቀሳቀሱና የማይንቀሳቀሱ ብለን ልንከፍላቸው እንችላለን። የማይንቀሳቀሱ የንግድ ስራ ሀብቶችን ደግሞ እንዲሁ አምስት በመቶ ተብሎ ተቀምጧል። ሌሎች ደግሞ እንደዚሁ ዋጋቸው የሚቀንስ የንግድ ስራ ሀብቶች ሆነው ግን የማይንቀሳቀሱ አሁን እንግዲህ ዋጋቸው የሚቀንስ የንግድ ስራ ሀብቶች ዋጋቸው የማይቀንስ ታንጀብል ኢንታንጀብል ብለን ወይም ግዙፋዊ ህልውና ያላቸው የሌላቸው እንዲሁም ሊንቀሳቀሱ የሚችሉ ሊንቀሳቀሱ የማይችሉ ብለን እየተከፋፈልን እንደምናያቸው ሁሉ የሚንቀሳቀስ የንግድ ስራ ሀብት ስንል ጀስት መኪና ይንቀሳቀሳል፣ የሚንቀሳቀስ የንግድ ስራ ሀብት። ህንፃ ሊንቀሳቀስ አይችልም፣ የማይንቀሳቀስ የንግድ ስራ ሀብት። ስለዚህ ለነዚህ የማይንቀሳቀስ የንግድ ስራ ሀብቶች በታክስ ህጉ የተቀመጠ የእርጅና ቅናሽ ምጣኔ አለ። ይህም የእርጅና ቅናሽ ምጣኔ አምስት በመቶ ዲፕሪሼት በየአመቱ እንደሚያደርጉ ተቀምጧል ማለት ነው። ወደ ዩዝፉል ላይፉ ብንቀይረው አምስት በመቶ ሀያ ዓመት ማለት ነው። መቶን ለሀያ ስናካፍል መቶን ለአምስት ስናካፍል ሀያ እናገኛለን። ስለዚህ ዩዝፉል ላይፉ ወይም የመጠቀሚያ ጊዜው ሀያ በመቶ ይሆናል ማለት ነው። በተቃራኒው መልኩ ደግሞ ዋጋው እየቀነሰ የሚሄድ የእርጅና ቅናሽ ዘዴ ምጣኔዎችም እንደዚሁ ተቀምጠዋል። ዋጋው እየቀነሰ የሚሄድ የእርጅና ቅናሽ ዘዴ ቀደምም ለመግለጽ ሞክሬ ነበር። ከቀጥተኛ የእርጅና ቅናሽ ዘዴ ለየት የሚለው ዩዝፉል ላይፉ ነው ወይም የአገልግሎት ዘመኑ ነው። የአገልግሎት ዘመኑ ከቀጥተኛ የእርጅና ቅናሽ ዘዴ ይህኛው በትንሽ ዓመታት ወይም ለምሳሌ ኮምፒውተር ሶፍትዌር ስንል አምስት ዓመት የአገልግሎት ዘመን አለው ብለናል። ለዋጋው እየቀነሰ ለሚሄድ የእርጅና ቅናሽ ዘዴ ግን 25 በመቶ ይሆናል። ያ ማለት ልዩነታቸው ዲሚኒስትሪ ስለሆነ በአራት ዓመት የዩስፉል ላይፍ ወይም የመጠቀሚያ ጊዜ ደብል ዲክላይን ደብል ዲክላይን ያደርጋል ወይም በእጥፍ ዋጋው እየቀነሰ የሚሄድበት የእርጅና ቅናሽ ዘዴ ዘዴ ዋጋው እየቀነሰ የሚሄድ የእርጅና ቅናሽ ዘዴ ወይም ደብል ዲክላይን ወይም ዲሚኒሽድ በማለት እንገልጸዋለን ማለት ነው። ለነዚህም እንግዲህ ለተመረጡ የንግድ ስራ ሀብቶች ብቻ የተቀመጠ የእርጅና ቅናሽ ምጣኔዎች አሉ ማለት ነው። ለምሳሌ ለኮምፒውተር ሶፍትዌር በቀጥተኛ የእርጅና ቅናሽ 20 በመቶ አለን ለዲሚኒሽድ ወይም ዋጋው እየቀነሰ ለሚሄድ የእርጅና ቅናሽ ደግሞ 25 በመቶ። ያ ማለት አራት ዓመት ሆነ እዚህኛው ጋር አምስት ዓመት ሆነ ማለት ነው። ስለዚህ ልዩነቱ እንደዚህ ተቀምጧል ማለት ነው። ሌሎች ላይም እንደዚሁ ስንሄድ ለቀጥተኛ የእርጅና ቅናሽ ዘዴ ሰላሳ 25 በመቶ የሆነው ለዲሚኒሽድ 30 በመቶ ይሆናል ማለት ነው። ይሄ ቀጥተኛ ልዩነታቸው ይሆናል ማለት ነው። ስለዚህ በመቀጠል የምናየው የእርጅና ቅናሽ ለመቀነስ ለመቀነስ የሂሳብ መዝገብ የሚይዝ ግብር ከፋይ መጀመሪያ በሂሳብ መዝገቡ ላይ የያዛቸው የንግድ ስራ ሀብቶች በጠቅላላ የተገዙበትን ወይም የተሰሩበትን የንግድ ስራ ሀብቶች ዋጋ በግልጽ የሚያሳይ መሆን አለበት። የተገዙበት ዋጋ በግልጽ የምናገኝ ከሆነ በቀጥታ ለእርጅና ቅናሽ መሰረት የሚሆነው ሂስቶሪካል ኮስታቸው ወይም የተገዛበት ወይም የተሰራበት ወይም የተገኘበት ዋጋ የመጀመሪያውን ዋጋ ቤዝ አድርገን የእርጅና ቅናሹን የምናሰላበት ሂደት ይሆናል ማለት ነው። ዋጋ ባይኖራቸውስ? ዋጋ አልባ ቢሆኑስ? እነዚህ የንግድ ስራ ሀብቶች ተመዝግበው በድርጅቱ ስም ተመዝግበው ከአንድ ዓመት በላይ ሊያገለግሉ የሚችሉ ግን እንደገናም ለድርጅቱ ገቢ ሊያመነጩ የሚችሉ የንግድ ስራ ሀብቶች ሆነው ግን በድርጅቱ የሂሳብ መዝገብ ላይ ዋጋ አልባ ሆነው ሊገኙ ይችላሉ። ወይም ዋጋቸው ለዋጋቸው ትክክለኛ ማስረጃ ባይገኝላቸው ዋጋ አልባ ስለሚሆኑ በተፈቀደላቸው በባለስልጣኑ በተፈቀደላቸው ገማቾች ወይም ላይሰንስ ካላቸው ትክክለኛ የቫሉዌሽን የመስጠት የመስጠት የንግድ ስራ ፈቃድ ባላቸው ገማቾች ተገምቶ የተሰጠውን ዋጋ ሰባ በመቶ ለእርጅና ቅናሽ መሰረት ዋጋ አድርገን እንይዛለን ማለት ነው። በዚህም መሰረት እንግዲህ የእርጅና ቅናሽ የመጀመሪያ ዋጋቸውን ቤዝ አድርገን የእርጅና ቅናሻቸውን እንቀንሳለን። ሰባ መቶውንም ቤዝ የምናደርገው ግን ምንድን ነው? ሰነድ አልባ ስለሆነ ነው እንጂ ልክ እንደ ሌሎቹ ሰነድ እንዳላቸው መቶ ፐርሰንት ቀጥተኛ ሂስቶሪካል ኮስቱን በቀጥታ ለእርጅና ቅናሽ መሰረት ቤዝ እናደርግ ነበረ። 30 በመቶውን የሚያጣው ሰነድ አልባ ሆኖ ስለተገኘ ነው የንግድ ስራ ሀብቱ ማለት ነው። ስለዚህ ይሄ እነዚህን የንግድ ስራ ሀብቶች የእርጅና ቅናሽ ምጣኔዎቹን ከላይ ስላስቀመጥን፣ በምሳሌ ብናያቸው በምሳሌ ብናይ በቀጥተኛ የእርጅና ቅናሽ ዘዴ በቀጥተኛ የእርጅና ቅናሽ ዘዴ ለማስላት የአንድን የንግድ ስራ ሀብት ሀብት ሀብት ወይም የአሴቱን ዋጋ ማወቅ ይኖርብናል። የአሴቱ ዋጋ ለምሳሌ መኪና ነው ብለን ብናስብ የመኪና ዋጋ አንድ ሚሊዮን ቢሆን ቢሆን በአመት ውስጥ ዲፕሪሼት የሚያደርገው 20 በመቶ ቢሆን፣ ዩስፉል ላይፉ ወይም የመጠቀሚያ ጊዜው ወይም የአገልግሎት ዘመኑ አምስት ዓመት ሊሆን ይችላል። ስለዚህ የዚህን የእርጅና ቅናሽ ስናሰላ ምን መሆን አለበት? ግዴታ የስትሬት ላይን ወይም ቀጥተኛ የእርጅና ቅናሽ ዘዴን ስንጠቀም በቀጥታ ስንት ዓመት ሊሆን ይችላል? አምስት ዓመት ለቀጥተኛ ላልሆነ ግን ብንጠቀም አልተፈቀደም። ለነዚህ ለመኪና የተቀመጠ በዲሚኒሽድ ስለሌለ በዲሚኒሽድ የምንጠቀመው ለመኪና የእርጅና ቅናሽ ዘዴ አይኖርም። የምንጠቀመው ለማን ነው? ቀጥተኛ ለእርጅና ቅናሽ ዘዴ ለተቀመጠው በታክስ ሕጉ በተቀመጠው ምጣኔ መሰረት ብቻ ይሆናል። ከየትም ስለማናመጣው ማለት ነው። ስለዚህ በቀጥተኛ የእርጅና ቅናሽ ዘዴ ይህንን ስናሰላ አንድ ሚሊዮን ዋጋ ያለውን መኪና በየዓመቱ ዲፕሪሽት ብናደርግ እስካገለገለ ድረስ ዲፕሪሽት የሚያደርገው እስካገለገለ፣ ገቢ እስካመነጨ ድረስ ነው እንጂ ገቢ ያላመነጨን የንግድ ስራ ሀብት ገቢ እንዳመነጨ አድርገን ወጪ ተቀናሽ ልናደርግ አንችልም። ወጪ ተቀናሽ ልናደርግ የምንችለው ግዴታ ገቢ ማመንጨትና የንግድ ስራው ላይ ጥቅም ላይ ሲውል ነው። ጥቅም ላይ ሲውል ጥቅም ላይ ከዋለ ምን እናደርጋለን? አንድ ሚሊየን በቀጥተኛ የእርጅና ቅናሽ ዘዴ የመጀመሪያ ዋጋ ኮስት ብለን እንወስድ እና ኮስት ማይነስ ሪዚጁዋል ቫሊዩ ኦቨር ዩስፉል ላይፍ በማድረግ በማድረግ የእርጅና ቅናሽ የመጀመሪያ ዓመት ምጣኔውን ካልኩሌት ማድረግ ወይም ማስላት እንችላለን ማለት ነው። ስናሰላ ይህንን ስናሰላ ስናሰላ ቀመሩን ስናሰላ ስትሬት ላይን ሜተድ ኢዚኳል ቱ ኮስት ማይነስ ሪዚዋል ቫሊዩ ኦቨር ዩዝፉል ላይፍ በማድረግ ስናሰላ መጀመሪያ የንግድ ስራ ሀብቱን ዋጋ እንወስዳለን። አንድ ሚሊዮን ብለን አልቀድም። አንድ ሚሊዮን ሲቀነስ ሪዚዋል ቫሊዩ አብዛኛው ጊዜ አይቀመጥም፣ ስለማይቀመጥ እሷን ዜሮ ብሎን እንወስዳለን። ሲቀነስ ሪዚዋል ቫሊዩ ዜሮ ኦቨር ወይም ሲካፈል ዩዝፉል ላይፍ ወይም የመጠቀሚያ ጊዜ አምስት አመት ወይም 20 በመቶ ያ መኪና ዲፕሪሼት ያደርጋል ብለን አስቀምጠናል። ስለዚህ 20 በመቶ ዲፕሪሼት ካደረገ ለመጀመሪያው አመት ላይ በቀጥታ የእርጅና ቅናሽ ዘዴ መሰረት ስንት ይሆናል ማለት ነው? አንድ ሚሊዮን ሲካፈል ለአምስት ስናረግ በመጀመሪያ የግብር አመቱ ላይ እስካገለገለ ድረስ፣ ጥቅም እስከሰጠ ድረስ 200 ሺህ ብር ዲፕሪሼት ያደርጋል ማለት ነው። የእርጅና ቅናሽ ወጪ ይኖረዋል የመጀመሪያው አመት ላይ በሁለተኛው አመት ላይ በሁለተኛው ዓመት ላይ ለመነሻ ሊሆነን የምንችለው መጀመሪያ ዓመት ላይ ሁለት መቶ ሺህ ዲፕሪሽት አድርጓል። ስለዚህ 800 ሺህ እጃችን ላይ ቀርቷል ማለት ነው። ለሁለተኛ አመት መነሻ ይሆናል ይሄ ስምንት መቶ ሺህ ለሶስተኛ አመት ለ200 200 ሺህ ብሩንም በቀጥተኛ የእርጅና ቅናሽ ዘዴ ለሁለተኛውም አመት በቀጥታ እንቀንሳለን ለሁለተኛ ዓመት መጨረሻ ላይ ግዴታ ቀጥታ ስንቀንስ 600 ሺህ ይቀራል። ሶስተኛ አመት ላይ አሁንም እንደዚሁ በቀጥታ የእርጅና ቅናሽ ዘዴ እየቀነስን ስንሄድ ሶስተኛው አመት መጨረሻ ላይ አሁንም 400 ሺህ ይቀረናል። እንዲሁም 400 ሺሁን ለአራተኛ አመት መጀመሪያ መነሻ ስናደርግ በዚሁም የግብር ዓመት ላይ ቀጥታ ጥቅም ላይ ውሎ ገቢ ካመነጨ 200 ሺ ስንቀንስ ለአምስተኛ ዓመት መነሻ ሊሆነን የሚችል ቀሪ የመዝገብ ዋጋ ወይም ቡክ ቫሊዩ 200 ሺህ ይኖረናል ማለት ነው። ይህን 200 ሺህ ምን እናደርጋለን? በመጨረሻው የግብር ዓመት ላይ በመጨረሻው የግብር ዓመት ላይ ምን ጥቅም ላይ ከዋለ አምስተኛው ዓመት ላይ በቀጥታ አሁንም ቀጥተኛ የእርጅና ቅናሽ ስለተጠቀምን ተመሳሳይ አማውንት እየቀነስና የመጣው 200000፣ 200000፣ 200000 ስለዚህ መጨረሻ የግብር ዓመቱ ወይም የዩዝ ፉል ላይፉ የመጨረሻ ዓመት ላይ 200000 ይቀነስና ዜሮ ላይ ይደርሳል ማለት ነው። ስለዚህ ከዚህ በኋላ ግብር ከፋዩ ሊያስተላልፈው ይችላል ሊያስተላለፈው አስተላላፊ ተብሎ ለተቀመጠው አካል ሊያስተላለፈው ይሄ አስተላላፊ ግንኙነት ያለውና ግንኙነት የሌላቸው አስተላላፊዎች ለሶስተኛ ወገን ሊያስተላለፉ ይችላሉ። ይህንን የተጠቀሙበትን የንግድ ስራ ሀብት በአስተላላፊው ሙሉ በሙሉ የእርጅና ቅናሽ የተቀነሰበትን የተቀነሰበትን የንግድ ስራ ሀብት የተላለፈለት አካል የተላለፈለት አካል የእርጅና ቅናሽ ወጪ ሊደረግለት የሚችለው በቀሪ የመዝገቡ ዋጋው እንጂ አሁን በገዛበት ዋጋ ሊሆን እንደማይችል በታክስ ሕጉ ተደንግጓል ማለት ነው። ስለዚህ ሙሉ በሙሉ ካቀናነሰው አስተላላፊው በቀጣይ የተላለፈለት አካል ምንም ሊያቀናንስ የሚችለው የእርጅና ቅናሽ ወጪ አይኖርም። በተመሳሳይ መልኩ ግን እዚሁ ጋር ስናይ ለምሳሌ መኪናዋን እያየን ነበር። አምስት ዓመት ዩስፉን ላይፍ አላት አለን። ልክ አምስት ዓመት ዩስፉን ላይፍ ኖሮት አንድ ዓመት የእርጅና ቅናሽ ቀንሶ ሁለተኛ ዓመትም ቀንሶ ሁለተኛ ዓመት ከቀነሰ በኋላ ለሶስተኛ ዓመት የተላለፈው የእርጅና ቅናሽ ወይም አክዩሙሌትድ ዲፕሪሺዬሽን ብለን ቀሪ የመዝገብ ዋጋው የተላለፈው ለሶስተኛ ዓመት ስድስት መቶ ሺህ ብር ነው። ይሄ ስድስት መቶ ሺህ ብር እያለ ላይ እያለ ቀሪ የመዝገብ ዋጋ ላይ እያለ አስተላላፊው ሊሸጠው ይችላል። ሊሸጠው ወይም ደግሞ በሽያጭ ወይም በስጦታ ወይም ለሌላ አካል ሊያስተላልፈው ይችላል። በሚያስተላልፍበት ጊዜ የተላለፈለት አካል የእርጅና ቅናሽ ወጪ ሊይዝ የሚችለው በቀሪ የመዝገብ ዋጋው በስድስት መቶ ሺህ ብሩ ይሆናል እንጂ እንደገና አስገምቶ አሁን በእኛ የታክስ ሕግ ሪቫሉሽን ስለማይፈቀድ ሪቫሉሽን ስለማይፈቀድ አሁን ባለው የገበያ ዋጋ ሊያቀናንስ የሚችልበት የሕግ አግባብ የለም።